መጽሐፈ ሲራክ ምዕራፍ 24 ወላድ ሰውነቷን በተዋህዶ ታከብራለች። በአሕዛብም መካከል ትመካለች። በእግዚአብሔርም ወገኖች መካከል ነገር ትናገራለች። በሐዋርያትም መካከል ትመካለች። እኔ ከእግዚአብሔር አብ ተወለድሁ፣ ምድርንም እንደ ጉም ሸፈንኋት። እኔ በሰማይ ኖርሁ፣ ዙፋኔንም በደመና ላይ ዘረጋሁ። ብቻዬንም በአድማስ ዞርሁ። በውቅያኖስ መካከል ዞር፣ በባህር ማዕበል መካከል በየብስም መካከል ተመላለስኩ። ከአምስት ሺ አምስት መቶ ዘመን አስቀድሞ የህዝቡንና የአሕዛቡን ስጋ አልተዋድሁም። ከዚህ በኋላ እረፍትን ፈለኩ። እንግዲህስ የማንን ስጋ አዋሃዳለሁ? ከዚህ በኋላ ሁሉን የፈጠረ አብ አዘዘኝ። ሁሉን የፈጠረ አብ ስጋን አዋሃደኝ። የያዕቆብን ስጋ ተዋህጄ ከእስራኤልም በነሳሽው ስጋ ሁሉ ግዣለኝ። ዓለም ሳይፈጠር ወለደኝ፣ ለዓለሙም ፍጻሜ ከሱ አይለይም። በሱ ፈቃድ በከበረ በማርያም ማህፀን ስጋን ተዋድሁ። በምዕራብ አስተማርኩ፣ በቤተ መቅደስም እንደዚሁ አስተማርኩ። አብ አስገዛኝ። በኢየሩሳሌምም ወንጌልን አስተማርኩ። በብዙ የእግዚአብሔር አብ ርስት እድል በሆኑ በሐዋርያት መካከል ቀዳሚዊነቴን አስተማርኩ። በደጋ እንዳለ ዝግባ ከፍታዬን ገለጡ። በኤርሞን ተራራ እንዳለ ሰኖባርም ገነኑ። በውሃ ዳር እንዳለ ዘንባባም ከበርኩ። በኢያሪኮ እንዳለ ጽጌረዳ፣ በምድረ በዳ እንዳለች እንዳማረች፣ እንደ ዘይት እንጨትም መዓዛም ትምህርት ያማረ የተወደደ ሆነ። እንደ ለውዝና እንደ ገውዝም ገነኑ ከበሩ። መዓዛ ትምህርቴም ደርሰኔ እንደሚባል ቀስ ፈደራሪም እንደሚባል ሽቱ የአማረ የተወደደ ሆነ። እንደ አማረ ሽቱ መዓዛ መዓዛ ትምህርቴ እንደዚያ የተወደደ ሆነ። እንደ ጃንባንጃ እንደ ጥሬኝ ሚአ እንደሚባል ሽቱ በደብተራ ኦሪት እንዳለ እንደ ነጭ ጣን መዓዛም መዓዛ ትምህርቴ እንደዚያ ተወደደ ሆነ። ደቀ መዛሙርቶቼ ሐዋርያትም እንደ ቡጥም የከበሩ ደቀ መዛሙርቴ ሐዋርያት ጌትነትና ክብር ያላቸው ደቀ መዛሙርቶቼ ናቸው። እኔስ እንደ ተወደደ ወይን ሀረግ መወደድን አገኘሁ። ትምህርቴም ጌትነትና ክብር መወደድና ባለጸግነት ያለው ትምህርት ነው። ስም አጠራሬ ከማር ይልቅ ይጣፍጣልና ርስቴነቴም ከሸንኮር ይልቅ ይጣፍጣልና፣ የምትወዱኝ ሰዎች ሁሉ ወደ እኔኑ ትምህርቴም ትማራላችሁ። ትምህርቴን የሚማሩ ሰዎች አይሰለችኝም፣ ሥጋዬንም የሚቀበሉ ሰዎች አይሰለችኝም። የሚሰማኝ መከራ መጥቶበት አያፍርም፣ ለእኔ የሚገዙ ሰዎች አይስቱም። ይህ ሁሉ ሙሴ ያዘዘልን የእግዚአብሔር ሕግ የያዕቆብም ወገኖች ርስት በተጻፈበት መጽሐፍ ተጽፏል። ጥበብን እንደ ኤፌሶን ፈሳሽ በመያዝያ ወራት እንደሚሞላ እንደ ጤግሮስ ፈሳሽ በሰው ልቦና የሚሞላት እሱ ነው። ምክርንም የኤፍራጥስ ፈሳሽ ባዝመራ ወራት የዮርዳኖስ ፈሳሽ እንዲሞላ በሰው ልቦና የሚሞላት እሱ ነው። የአባይ ፈሳሽ በወይን አዝመራ ወራት እንዲሞላ ጥበብንም እንደ ብርሃን የሚበልጣት የሚገልጣት እሱ ነው። አዳም ፈጽሞ አላወቃትም። ጴጥሮስም ምስጢሯን መርምሮ አላወቀም። ምስጢሯ ከባህር ውሃ ይልቅ ይበዛል። ምክሯም ከባህሩ ይልቅ ጥልቅ ይረቃል። እውቀቴም በወንዝ እንዲፈስ ፈሳሽ በዛልኝ። የመስኖ ውሃ ወደ ተክል እንዲገባ በእስራኤል አደሩ። የህጌ ማደሪያ ምዕመናንን አስተማርኳቸው አስተምራቸው ዘንድ ላስተማርኳቸው አልሁ። እውቀቴ እንደ ውሃ በዛልኝ፣ እውቀቴም እንደ ባህር ሆነልኝ። ዳግመኛም ጥበብን እንደ ብርሃን ቀጥዬ ቀጥዬ በሰው ልቦና አበራታለሁ። ወንጌልንም እስከ ዕለተ ምጽአት ድረስ አስተምራታለሁ። የሙሴ ሀብት በእያሱ እንዳደረ ትምህርትን በሰው ልቦና አሳድራት አለው። ለዘላለሙ ለልጅ ልጅም አጸናት አለው። ለሚፈልጉኝ ሰዎችም ሁሉ ነው እንጂ የደከምሁ ለእኔ ብቻ እንዳይደለ እነሆ እዩ።